ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን። ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር የጋራ ቆይታ ማደርግ ይሆናል። ለሰዓቱ የተመረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በኩላሊት እጥበት ሕክምና አገልግሎት የጤና መድህን ሽፋን አይሰጥም ተባለ። በኢትዮጵያ 84 በመቶ የሚሆነው ሕዝብ የማህበረሰብ አቀፍ ጤና ተጠቃሚም ሆኗል። በተለያዩ አጋጣሚዎች ለውጭ ሀገር ህክምና በስራ ተቋማት ውስጥ ለሚያጋጥሙ አደጋዎች ሶስተኛ ወገን ሽፋን ያላቸው ለኩላሊት እጥበት ታካሚዎችና ለውበት መጠበቂያ ለሚወጡ ህክምናዎች በጤና ምድህን ሽፋን ማግኘት እንደማይቻል የኢትዮጵያ የጤና ምድህን አገልግሎት አስታወቀ። የጤና እክል አጋጥሟቸው ወደ ውጭ ሀገር ሄዶ እንዲታከሙ ለሚደረግ ታካሚዎች በጤና ምድህን የተሰበሰበውን ገንዘብ አንድ ሰው ላይ ማዋል እንደሆነና ፍትሃዊ አገልግሎት አሰጣጥ እንደማይሆን ለብስራት ራዲዮ የተናገሩት በኢትዮጵያ የጤና ምድህን አገልግሎት ዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ዳምጠው ጥላሁን ናቸው። እንዲሁም ለኩላሊት ህክምና ለሚደረግ የእጥበት አገልግሎት ላይም የጤና አገልግሎቶች የጤና መድህን ሽፋን መስጠት አስቸጋሪ እንደሆነም ተናግረዋል። ከእነዚህ ህክምናዎች ውጪ ግን ምንም አይነት የገንዘብ ገደብ ሳይደረግ የጤና መድህን ተጠቃሚዎች የህክምና አገልግሎት ተጠቃሚ መሆን ይችላሉ። በኢትዮጵያ በአሁን ጊዜ 84 በመቶ የሚሆነው ህዝብ የማህበረሰብ አቀፍ ተጠቃሚም ሆኗል። የኢትዮጵያ ጤና መድህን አገልግሎት ከ1195 ወረዳዎች ስር ከ4347 ጤና ተቋማት ጋር ውል በማሰር የጤና ተቋማቱ ለማህበራዊ ጤና ምድህን ተጠቃሚዎች የዱቤ አገልግሎት እንዲሰጥም አድርጓል። በመጨረሻም ኦዲት ተደርጎ ለጤና ተቋማት ክፍያ እንዲፈጸምላቸውም ተገልጿል። በ2018 ደግሞ የወረዳ ሽፋኑን አሳድጎ ለ1320 ወረዳ የማህበረሰብ አቀፍ ጤና ምድህን ተጠቃሚ እንዲሆኑ ለማድረግ ማቀዱን በኢትዮጵያ የጤና ምድህን አገልግሎት የዋና ዳይሬክተር ጽሕፈት ቤት ኃላፊ አቶ ዳምጠው ጥላሁን ጨምረው ለብስራት ራዲዮ ተናግረዋል ስትል ምህረት አዲስ ተዘግባለች። በሚዛን አማን ከተማ 108 የጎዳና ህጻናትን ከቤተሰብ ጋር የማቀላቀልና ወደ ትምህርት ገበታ የመመለስ ስራ እየተሰራ ነው ተባለ። በሚዛን አማን ከተማ አስተዳደር በ2018 ዓ.ም 103 ወንዶች እና አምስት ሴቶች በአጠቃላይ 108 የጎዳና ተዳዳሪ ህጻናትን በመለየት ከአጉራባሽ ቀበሌዎች የወጡ 63 ህጻናትን ወደ መጡበት ወረዳ እንዲመለሱ ዞኑ እንዲያቀላቅላቸው ዝርዝራቸው መላኩን የከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ወይዘሮ ትዕግስት ለማ የተቀሩት አርባ አምስት ህጻናት የከተማውን አስተዳደር ህጻናት በመሆናቸው ቤተሰብ ያላቸውን ከቤተሰቦቻቸው ጋር የመቀላቀል እና ቤተሰብ የሌላቸውን ከቀበሌና ከሚ ከሚመለከታቸው የሴክተር መስሪያ ቤት ጋር በመሆን መጠለያ እንዲያዘጋጅላቸው እየተሰራ ነው ሲሉ ለብስራት ራዲዮ ተናግረዋል። ሶስት የጎዳና ህጻናት የጀብሎ እቃ ትግስቶላቸው ወደ ስራ መግባታቸውንም ገልጸዋል። በተጨማሪም በ2017 ዓ ም 40 ህጻናት እንደ ከተማ አስተዳደር ተለይተው አስሩ ህጻናት ወደ ቤተሰቦቻቸውም ተቀላቅለዋል። ለ15 ህጻናት የሊስትሮ ቁሳቁሶች በመግዛት ወደ ስራ ሲገቡ አስራ ሁለቱ ህጻናት እዛው ማረፊያ ተሰጥቷቸው እየሰሩ እንደሚገኙ አንስተዋል። የተቀሩት 10 ህጻናት ህጻናት ትምህርታቸውን እንዲማሩ መደረጉን ወይዘሮ ትዕግስት ጨምረው ለጣቢያችን ተናግሯል ስትል መባወርቅ ነዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። የዩናይትድ ስቴትስ የጅምላ ግድያ በ2025 ባለፈው 20 ዓመታት ከተመዘገበው ዝቅተኛ ሆነ። በዩናይትድ ስቴትስ በ2025 ዓ ም ከሁለት አስርተ ዓመታት ውጪ ዝቅተኛ የጅምላ ግድያ ተመዝግቧል ሲል እንዲሁም እንደዚህ ያሉ ክስተቶችን የሚከታተል የመረጃ ቋት ይፋ አድርጓል። በቅርቡ በስቶክተን ካሊፎርኒያ በተደረገ የቤተሰብ ስብስብ ላይ አራት ሰዎች የገደለው ተኩስ በዚህ ዓመት 17ተኛው የጅምላ ግድያ መሆኑንም አሶሺየትድ ፕሬስ ከዩኤስኤ ቱዴ እና ከኖርቬስት ዩኒቨርሲቲ ጎን ለጎን የመረጃ ቋት የሚይዘው አካልህ ማክሰኞ ዘግቧል። ይህ አሃዝ ግን ገና የታህሳስ ወር ባለመጠናቀቁ ሊጨምር ይችላል አይችልም ከ2019 ከነበረው 59 በመቶ የሚጠጋ ቅናሽም አለው። በ2019 ዓ.ም ሪከርድ የሆነው አርባንድ የጅምላ ግድያ ተመዝግቧል። የመረጃ ቋቱ የጅምላ ግድያዎችን በመከታተል የፖሊስና የኤፍቢአይ ዘገባዎችን፣ የሚዲያ ዘገባዎችንና የፍርድ ቤት መዝገቦችንም ይጠቀማል። ከነዚህ ክስተቶች መደበኛ ወንጀሎችን ሳይጨምር አራትና ከዚያ በላይ ሰዎች ሆን ተብሎ በ24 ሰዓት ውስጥ የተገደለበት ክስተትም የሚያካትትም ነው። የመረጃ ቋቱን የሚያስተዳድረ የነበረው የኖርዝ ኢትስ ዩኒቨርሲቲ የመረጃ ተማሪ የሆነው ለአሶሼትድ ፕሬስ እንደተናገረው በ2025 የተመዘገበው ውጤት ከ2024 ጋር ሲነጻጸር በ24 በመቶም ቀንሷል። በተጨማሪ ከ20233 ጋር ሲነጻጸር የ20 በመቶ ቅናሽንም አሳይቷል። የቁጥሩ ማሽቆልቆል የስታቲስቲክስ ባለሙያዎች ወደ አማካይ መመላለሻ ብለው የሚጠሩት ሲሆን፣ ወደ አማካይ መመለሻ ብለው የሚጠሩት ሊሆን እንደሚችልም ተናግሯል። ይህ ባለፈው ዓመት ያልተለመደ ጭማሪ ወደ አማካይ የወንጀል ደረጃ መመለስንም ያሳያል። እንደ አውሮፓውያን አቆጣጠር በ2025 በአሜሪካ ከተፈጸሙት የጅምላ ግድያዎች 82 በመቶ ያህሉ ከጦር መሳሪያ ጋር የተያያዙም ናቸው። የመረጃ ቋቱ በ2006 ከተከፈተ ጀምሮ 3234 ሰዎች በጅምላ ሲገደሉ 81 በመቶ ያህሉ ተጎጂዎችም ተተኩሶባቸዋል። ማዱሮ ለቬንዙዌላ የቀረበው የባሪያ ሰላም ስምምነት ነው ሲሉ ውድቅ አደረጉ። የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የዩናይትድ ስቴትስ ወታደሮች እርምጃዎችን ተከትሎ ውጥረቱ እየጨመረ በመምጣቱ በሺዎች የሚቆጠሩ ሰዎች በካራካስ በተገኙበት በተካሄደው የድጋፍ ሰልፍ ላይ ለህዝባቸው የሰላም ጥሪ ደጋግመው ቃልም ገብተዋል። ሰልፉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከብሔራዊ ደህንነት ቡድናቸው ጋር በዋይት ሀውስ ተገናኝተው በቬንዙዌላ ላይ ስለሚደረጉ ቀጣይ እርምጃዎች ሲወያዩ የተደረገ ነው ሲሉም የመገናኛ ብዙሃን ዘግቧል። ማዱሮ ከሚራፎ ቤተመንግስት ቤተ መንግስት በራፍ ላይ በመገኘት በቬንዙዌላ ባንዲራዎችን በማውለብለብ በተሰበሰበው ህዝብ ንግግር ያደረጉ ሲሆን ሀገራችን ሰላም ትፈልጋለች፣ ነገር ግን ሰላም ከሉዓላዊነት እኩልነትና ነጻነት ጋር ብቻ ነው ያለው። የባሪያን ሰላም፣ የቀኝ ግዛት ሰላም አንፈልግም። ቀኝ ግዛት በጭራሽ ባርነት በጭራሽ በማለትም ተናግረዋል። የትራምፕ አስተዳደር የጸረ አደንዛዥ እጽ ዝውውር ዘመቻ በተባለው በካሪቢያን አካባቢ ወታደራዊ መከማቻቸው በቬንዙዌላ ላይ ጫና እያሳደረም ይገኛል ካራካስ እርምጃ ጃዎቹ የማዶሮን መንግስት ለመጣል ያለመ ነውን ብለዋል። አሜሪካ በአካባቢው 15 ሺ ወታደሮችን አከማችታለች እና ማእያ አለማችን ትልቁ የአውሮፕላን አጓጓዥን ማስተማርታለች። በተጨማሪም በማዶሮ የሚመራ የአደንዛዥ እጽ አዘዋዋሪ መሆኑን የገለጸውን ካርቴል ጄሎስ ሶልሰን እንደ አሸባሪ ድርጅትም ተሰይሟል። ከሴፕቴምበር ወር ጀምሮ በካሪቢያን እና ፓስፊክ ውቅያኖስ የአደንዛዥ እጽ ጀልባዎች ላይ ቢያንስ 21 ጥቃቶችን አሜሪካን ፈጽማለች። የተሰበሰበው የአሜሪካ ኃይል አደንዛዥ እጽ አዘዋዋሪ ኦፕሬሽን ከሚያስፈልገው እጅግ የላቀ ነው ሲል ባለሙያዎቹ ሲናገሩ፣ ካራካስ ደግሞ ዩናይትድ ስቴትስ ነዳጅ ዘይትን ጨምሮ የቬንዙዌላ ግዙፍ የተፈጥሮ ሀብቶችን ለመቆጣጠር የስርዓት ለውጥ እየፈለገች ነውም ብለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።